ብዙዎቻችሁ ሴቶች የዋህ መሆን የሚያስወድድ የሚያስከብርና በብዙ ወንዶችም ተፈላጊ የሚያደርግ ባህሪ እንደሆነ ታስባላችሁ። ዛሬ ግን ትንሽ ከበድ ያለ እውነት ነው የምነግራችሁ። በደንብ አዳምጠኝ። የዋህ በመሆን የምታገኙት ወንድ ፍቅር ውሸትና ጊዜያዊ ነው። አሁን እውነተኛ መወደድም ሆነ መከበር የሚገኘው በብልሃት እነዚህን ቀጥሎ የምነግርሽን አራት ነገሮች ስታደርጊ ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከምጨርሻው ተከታተሉኝ። ሰላም እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ ቻናል ስለ ፍቅር እንማማራለን፣ እንመካከራለን ከወንዶች ጋር እንዴት አድርገን ጥሩ፣ ጤናማ፣ ስኬታማ የፍቅር ግንኙነት ሊኖረን እንደሚገባ እንመካከራለን። ቪዲዮን ላይክ በማድረግ ለብዙቶቻችን እንዲደርስ አድርጉት። እንግዲህ ዛሬ የምናወራው ስለ ብልህነት ነው። ብዙ ጊዜ የዋህነት በጣም ሲጎዳቸውና የማይሆን ሰው ላይ የማይሆን ወንድ ላይ ሲጥላቸው ብዙቶቻችን እናያለን፣ እንመለከታለን። እኔም በግሌ የሚደርሱኝ የተለያዩ አይነት ታሪኮች ያንን ነው የሚያሳዩት። ሴት ልጅ ብልህ ሆና እውነተኛ አፍቃሪን ትክክለኛ የሆነ ወንድን ማግኘት ትችላለች። ለዛም ደግሞ ምን ማድረግ አለባት? ምን ማድረግ አለብሽ? አንቺ ይህንን ቪዲዮ እያየሽ የምትገኝ ብልህ መሆን የምትፈልጊ ጥሩ ስኬታማ ህይወትን የምትፈልጊ ሴት ምን ማድረግ እንዳለብሽ እነግርሻለሁ። አራት ነገሮች በዋናነት ያስፈልጉሻል። ብልህነት፣ ይሄ ብልጣ ብልጥ መሆን አይደለም። በቃ ለራስሽ ህይወት ማድረግ ያለብሽን መሆን ያለበትን በብልሃት ማድረግ ነው። ትልቅ ነገር ነው። ህይወትሽ እንዳይበላሽ፣ ህይወትሽ ትክክለኛው መስመር ውስጥ እንዲገባ የሚያደርግ ነገር ነው እንጂ ሌላን ስለመጉዳት ሌሎች ሰዎች ላይ የሆኑ ነገሮችን ስለማድረግ አይደለም። ይሄ ሁሉም ነገር ስለ ራስሽ ነው። ራስሽን ስለመጠበቅ ነው። ስለ ክፋትም አይደለም። እሺ፣ የመጀመሪያው ነገር ምንድነው? ራስን መውደድ ነው። ራስን መውደድ ማለት ሌሎች ሰዎች ሰዎችን መጥላት ሌሎች ሰዎችን የበታች አድርጎ ማየት ማለት አይደለም። ራስን መውደድም ስለ ስሜት ብቻ አይደለም። እኔ እኮ ራሴን ወዳለሁ እንዴት ራሴን ልጠላ እችላለሁ? ምናምን የምትሉ ሰዎች ትኖራላችሁ። ይሄ ስለ ንግግርም ብቻ አይደለም። ራሴን ወዳለው ስላላችሁ ራሳችሁን ትወዳላችሁ ማለት አይደለም። በተግባር ምንድን ነው የምታደርጉት? የምታደርጉት ነገር ራሳችሁን የሚጎዳ ከሆነ ራሳችሁን አትወዱም ማለት ነው። የምታደርጉት ነገር የሚጠቅማችሁ እስከሆነ ድረስ ነው ራሳችሁን እንደምትወዱ በተግባር የምታሳዩት። ስለዚህ ራሴን ወዳለው ማለት በቂ አይደለም። ሁኔታ መሆን ብቻ በቂ አይደለም። ለራሳችሁ እንደምትወዱ ራሳችሁን በተግባር ማሳየት አለባችሁ። ይህን በሚያዩበት ጊዜም ሰዎች ለእናንተ ያላቸው ነገር ቶታሊ ሲቀየር ታዩታላችሁ፣ በደንብ አድርጎ ማለት ነው። ራሳችሁን የምትወዱ ከሆነ እስኪ በዙሪያችሁ ያሉ የምትወዷቸውን ሰዎች አስቡ። ቤተሰቦቻችሁ ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ። ብቻ የምትወዷቸውን ሰዎች አስቡና ለእነሱ ምን ምን ነገር ታደርጋላችሁ? ጊዜ ትሰጧቸው፣ ያላችሁ ታወራላችሁ። በቃ የምታደርጓቸው የሆኑ ነገሮች ይኖራሉ አይደለም? ለምትወዷቸው ሰዎች ፍቅራችሁን ለመግለጽ ብላችሁ ለራሳችሁ ውስጥ ምን ታደርጋላችሁ? በቃል ራሴን ወዳለው እንዴ ራሴንማ፣ እንዴት አልወድም ከማለት በዘለለ ምን ታደርጋላችሁ? የሚጠቅሙ ነገሮች እንታያላችሁ፣ ከማይፈልጓችሁ ሰዎች ትርቃላችሁ፣ ራሳችሁን ትጠብቃላችሁ። እነዚህን ነገሮች የማታደርጉ ከሆነ ዝም ብላችሁ ራሴ እወዳለሁ ብትሉ ምንም ትርጉም የለውም። ሰዎችም ይሄንን ለራሳችሁ የምታደርጉትን ነገር በደንብ አድርገው ያውቃሉ። እንደዚሁ በአካባቢያቸው ያሉ ሰዎች ከሚያደርጋቸው ነገሮች ተነስታችሁ እገሌማ እገሌን ይወዳል እገሌት ለእገሌ ያለው ፍቅር ምናምን ትላላችሁ አይደለ? ከሚያደርጓቸውና ከሚናገሯቸው ነገሮች ተነስታችሁ ማለት ነው። ወንድ ልጅም በፍቅር ግንኙነት አንቺ ጋር ሲመጣ ሲያውቅሽ፣ ትቀራረቡ ለራስሽ ያለሽን ነገር በደንብ አድርጎ ያያል። ለራስሽ ፍቅር ካለሽ፣ ለራስሽ ክብር ካለ ስላለሽ እሱም በተመሳሳይ ያንን ፍቅርና ክብር ነው የሚሰጥሽ። ለራስሽ ደንታ ቢስ ከሆንሽ፣ ለራስሽ ግድ የለሽ ከሆንሽ ራስሽን በተግባር በተግባር የማትወጂ ከሆነ የሚጠብቅሽ ነገር ተመሳሳይ ነው ማለት ነው። ምክንያቱም ሰው ራሱ ያልወደደውን ማንነት፣ ራሱ ያላከበረውን ማንነት ማንም ማንም ሌላ ሰው መጥቶ ሊያከብርለት አይችልም። ሌላኛው ደግሞ ራስሽን መውደድሽ የሚገለጽበት መንገድ ምንድን ነው? ራስን ከመጠን በላይ ክሪቲሳይዝ ባለማድረግ። በቃ እኔ እንደዚህ ነኝ፣ እኔ አልችልም፣ እኔ አልሆንም፣ ለፍቅር ግንኙነት እኔ አልሆንም፣ እኔን ማንም አይወደኝም፣ እኔ በቃ አይደለ ራስሽን የምትሰጪው ኔጌቲቭ የሆኑ ነገሮች ማለት ነው። ስህተት ልትሰሪ ትቻለሽ፣ ልትወድቂ ትቻለሽ፣ ልትነሺ ትቻለሽ። በሁሉም ጊዜ ግን ከራስሽ ሲሆን መቆም አለብሽ ከነስተተሽ ከነ ስህተትሽ ከነን ከንሽ ራስሽን መቀበል ራስሽን መውደድ አለብሽ። ይህንን ማድረግ ሳትች ስትቀሪ ራስሽን እንደዚህ ክሪቲሳይዝ እያደረግሽ እየወቀሽ በመጣሽ ቁጥር ከራስሽ በጣም እየተለያየሽ ነው የምትሄጂው። ራስሽን በጣም እየጠላሽ ነው ምትመጪው። ይሄ ደግሞ ወደ አላስፈላጊ ነገሮች ይመራሻል። ጤናማ የሆነ ግንኙነትም አይኖርሽም ከሰዎች ጋር። እኔ እንዲህ ነኝ እያልሽ ማን ነው አይደለሽም ብሎ የሚከራከርሽ? ተረድታችኛል? በጣም ከባድ ነገር ነው። ለራስሽ በጣም ተጠንቀቂ። ስህተት ብትሰሪም ኢትስ ኦኬ፣ ለራስሽ ይቅርታ አድርጊ። ለሰው ይቅርታ ታደርጊ የለ ለበደለሽ ሰው ለራስሽም እንደዛው ይቅርታ ማድረግ አለብሽ። ይቅርታ ይገባሻል እንጂ አንዴ ባደረግሽው ነገር አንዴ ባጠፋሽው ነገር ራስሽን ስትወቅሽ አትኖሪ። ይሄ ራስን ያለመውደድ ምልክት ነው። ሁለተኛ ብልህ መሆን ያለብሽ ጉዳይ ምን ላይ ነው? ድንበር ማስመር ላይ ነው። ድንበር በጣም አስፈላጊ ነገር ነው። ከሰዎች ጋር ባለሽ ግንኙነት፣ የፍቅር ግንኙነት ላይም ከምትወጁ ከሚወድሽ ሰው ጋርም ድንበር ያስፈልግሻል። ማትደራደሪበት ማትፈልጊያቸውን ነገሮች ለይተሽ እኔ በዚህ በዚህ ጉዳይ ላይ አልደራደርም እኔ የምፈልገው ይሄ ነው እኔ እነዚህ ነገሮች የምፈልገው በዚህ መልኩ ነው ብለሽ በደንብ በትክክል የምትፈልጊውን ነገር መናገር ያስፈልጋል። በተለይም ደግሞ በፍቅር ግንኙነት ላይ ይሉኝታ የሚባል ነገር አይሰራም። እሱ ደስ እንዲለው እንዳይለው እንደዚህ እንዲሆን ብለሽ ፍላጎቶችን፣ የማትደራደርባቸውን ነገሮች ወደ ኋላ ማድረግ የለብሽም። በግልጽ መነጋገርና ማውራት ያስፈልጋል። እንበልና ለምሳሌ ጋርደን አላችሁ፣ ወይም ደግሞ ግሪን የሆነ ቦታ ማለት ነው፣ በአበቦች የተሞላ ቦታ አላችሁ እንበል። እዛ ቦታችሁ ላይ ክፍት ነው አላጠራችሁትም። ሰዎች መተው ቁጭ ይላሉ፣ ሳሩ ላይ ቁጭ ይላሉ፣ አበባ ይቀጥፋሉ። ከዛም በመጨረሻ ቆሻሻቸውን ጥለው ሶፍትም ወረቀትም ላስኪትም ጥለውበት ይሄዳሉ። አይታችኋል፣ ግን ደግሞ መናገር አትፈልጉም። አይ ሰዎቹ እኮ መሄጃተው ሊሆን ይችላል፣ አይ ሰዎቹ ብናገር አስቀይማችኋለሁ ብላችሁ አትናገሩም። ሶ ፋይናሊ ጋርደናችሁ ቆሽሿል፣ ተበላሽቷል። ይሄ ነገር ይቀጥላል ማለት ነው። በህይወታችሁም እንደዚህ ነው። ዋሪፍ ብታጥሩትስ፣ ጋርደኑን ብታጥሩትስ፣ ቁልፉን እጃችሁ ላይ ብትይዙስ፣ ማን መግባት እንዳለበት ማን መግባት እንደሌለበት ትወስናላችሁ። ከሰዎች ጋር ያለን ግንኙነትም እንደዚህ ነው። ካላጠር ነው ሰዎች መጥተው ቆሻሻቸውን ጥለውብን ነው የሚሄዱት። የሚናገሩት ነገር፣ የሚያወሩት ወሬ፣ ስለኛ የሚሰጡት አስተያየት በሙሉ ቆሻሻ የሆነ ነገር በሙሉ ከፈቀድንላቸው መጥተው ይጥላሉ። እኛ ጋር ተነርታችሁኛል። ስለዚህ መፍቀድ የለብንም። የምንፈቅደውና የምንከለክለውን መለየት አለብን። ቁልፉ እራሳችን ጋር ማድረግ አለብን። ክፍት ማድረግ የለብንም ሁሉንም ነገር። ስለዚህ በተቻላችሁ መጠን ባውንደሪ ይኑራችሁ፣ ድንበር ይኑራችሁ። አይ እንደዚህማ ማንም እንዲያናግረኝ አልፈልግም፣ አይ እንደዚህ አይነት ግንኙነት አልፈልግም። ይህ የምትሉት ነገር ያስፈልጋል። ኖ ለማለት አትፍሩ። አይ አላደርገውም፣ አልፈልገውም፣ አይ ማለትን ተለማመዱ። አሁን ምንድን ነው የዋህነት ላይ በቃ ሁሉን ነገር እሺ፣ ከራሳችሁ በላይ ደግሞ ስለሌሎች ሰዎች ማሰብና መጨነቅ፣ እንመጣበታለን በኋላ ላይ እነዚህን ነገሮች ታበዛላችሁ። ይሄ ግን ምንም አይጠቅማችሁም ጭራሽ ሆኖ ዋጋ ያስከፍላችኋል። በጣም ብዙ የዋህ የሆኑ ሴቶች በፍቅር ግንኙነታቸው የፍቅር ታሪካቸው ፌል ያደረገ ነው ያልተሳካ ነው። የዋህነት ሳይሆን ብልሃት በጣም ያስፈልጋል። በብልሃት ህይወትን መምራት ክፉ መሆን አይደለም፣ ስማርት መሆን ለራሳችሁ ነው። ራሳችሁ መውደድ ማለት ነው። ሶስተኛ ለሰዎች መጠን በላይ አትጨነቂ። ሁላችንም በዚህ ምድር ላይ ስንኖር መጀመሪያ ኃላፊነት ያለብን ለራሳችን ነው። ለራሳችን ኃላፊነት አለብን። ፈጣሪ የሰጠን ኃላፊነት አለ፣ ህይወታችንን እንድናቆይ፣ ራሳችንን እንድንጠብቅ፣ ራሳችንን እንድንንከባከብ በጥሩ ነገር ማለት ነው ከመጥፎ ነገር ራሳችን እንድንጠብቅ ኃላፊነት አለብን። ከዛ ደግሞ እያለ ይሄዳል ቤተሰብ ኃላፊነት ይኖርብናል። ልጆች ይመጣሉ ወደፊት እያለ እያለ ኃላፊነታችን እየሰፋ ይመጣል። ግን መጀመሪያ ሁሉም ሰው ያለበት ኃላፊነት የራሱና የራሱ ብቻ ነው። ከዛ ሼር መደራረግ ይኖራል ኃላፊነቶችን እያለ ይሄዳል። ግን አንዳንድ ጊዜ የዋህ የሆኑ ሰዎች ይህንን ነገር ይተዉና ኃላፊነት ያለባቸው ለሌሎች ሰዎች ይመስላቸዋል። ራሳቸውን እየጎዱ ሌሎች ሰዎችን ለማስደሰት ይሞክራሉ። ስለ ሌሎች ሰዎች አብዝተው ይጨነቃሉ። ለሌሎች ሰዎች መጨነቅ ማሰብ ክፉ ሆኖ አይደለም፣ ግን ደግሞ እናንተን እስኪ ጎዳ ድረስ ከሆነ የራሳችሁን ኃላፊነት አልተወጣችሁም ማለት ነው። ተረታችሁ ያል ጉዳት ይሆናል ማለት ነው መጨረሻችሁ። እናንተ እየተጎዳችሁ፣ እናንተ እየታመማችሁ ሌላ ሰውን ለማስደሰት ትጥራላችሁ። በነገራችን ላይ እንደዚህ አይነት ነገሮች እናንተ የማትደሰቱበት መስዋዕትነት በሙሉ አይጠቅማችሁም። አንዳንድ ጊዜ የገሊን ካስደሰተ የሚባሉ ነገሮች አሉ፣ ግን የፍቅር ግንኙነት ላይ ሆናችሁ እናንተም አትደሰቱበት የሆነን ሰው ለማስደሰት የምትሄዱበት በጣም ብዙ ርቀት የምትሄዱበት ነገር የአንድ ሰው ብቻ መስዋዕትነት፣ የአንድ ሰው ብቻ ጥረት፣ የአንድ ሰው ብቻ ፍላጎት ይሁንና ፋይናሊ ፌል ያደርጋል። ሶ በተቻላችሁ መጠን ምንም ነገር ስታደርጉ፣ ምንም ነገር እናንተን ያስደስታችኋል ወይ? ካስደሰታችሁ ችግር የለውም፣ ብታደርጉትም አትጸጸቱበትም፣ ደስታ ከሰጣችሁ። ደስታ ደግሞ ሲባል ይሄ ጊዜያዊ ደስታ ሳይሆን በደንብ አስባችሁበት የምታደርጓቸው መስዋዕትነቶች አይቆጫችሁ፣ ደስ ይላችኋል። ግን ደግሞ አንዳንዴ በጣም ስሜታዊ በመሆን ወይ ፍቅር ውስጥ ነኝ በማለት በጣም የበዛ የዋህነት ይዟችሁ ከራሳችሁ በላይ ለሌሎች ደስታ፣ ለሌሎች ሀሳብ፣ ለሌሎች ስሜት ትጠነቀቃላችሁና ያ ተገቢ አይደለም። ሁሉ ነገር ባላንስ መሆን አለበት። ባላንስም ሳይሆን ደግሞ ቅድሚያ ለራሳችሁ መስጠት አለባቸው። እንደናንተ ሆኖ ስለእናንተ የሚያስብና የሚጨነቅ ማንም የለም። ለራሳችሁ ስሜት ቅድሚያ ስጡ። ይህን ስላችሁ የሌሎች ሰዎችን ስሜት ታዳምጡ ተረማመዱ፣ በሌሎች ሰዎች ስሜት ላይ ማለት አይደለም። የራሳችሁን አስቀድሙ። መንገድ ያለባችሁን በግልጽ ተናገሩ። የሌሎችን ስሜት አትንኩ፣ ተጠንቀቁ። አራተኛ የግድ ብሎ ነገር እንደሌለ እወቁ። አሁን አሁን ብዙ ጊዜ የዋህ የሆኑ ሰዎች የሚሸወሉት የሚታለሉት ነገር ምንድ ነው? የግድ ይህን ማድረግ አለብኝ፣ እንደዚህ መሆን አለብኝ፣ ፍቅረኛ ሊኖረኝ ይገባል፣ ማግባት አለብኝ፣ በዚህ ጊዜ እንደዚህ መሆን አለብኝ። አላ አደለ፣ እንደ ግዴታ የምታስቀምጧቸው ነገሮች ናቸው ዋጋ የሚያስከፍሏችሁ። እፈልጋለው እና አለብኝ በጣም ይለያያሉ። ላይክ ፍቅረኛ መያዝ እፈልጋለሁ ካላችሁ የእናንተ ፍላጎት አለበት ማለት ነው። በቃ ይሄ ምንድነው ፍሪ ዊል ነው። ፍቅረኛ መያዝ አለብኝ ግን ግዳጅ ነው የሆነ ያላወቃችሁት ኃይል እያስገደዳችሁ ነው ማለት ነው አስተሳሰባችሁ ይሆናል የማህበረሰብ ተጽዕኖ ሊሆን ይችላል የቤተሰብ ተጽዕኖ የጓደኛ ተጽዕኖ ጓደኞቻችሁ በዛ ፓዝ ሲያልፉ ስታዩ እኔም እንደዚህ ማድረግ አለብኝ እኔም እንደዚህ መሆን አለብኝ የሚባል ነገር ውስጥ ትገባላችሁና በግዴታ ውስጥ ትገባላችሁና እዛ ጋር ፍቅረኛ ይዛችሁ ፍቅረኛችሁ ምንም ቢያደርጋችሁ አብሯችሁ መሄድ የማያስችል ሁኔታ ውስጥ ብትሆኑም ያንን ነገር ተቋቁማችሁ ማለፍ ነው የምትፈልጉት ምክንያቱም አለብኝ የሚለው ስሜት ውስጥ ስለሆናችሁ ግዴታ ስሜት ውስጥ ስለሆናችሁ ማለት ነው። ያሱ አስገድዷችሁ ሳይሆን ራሳችሁ የራሳችሁ ሀሳብ አስገድዷችሁ ማለት ነው። ግን መሆን ያለበት ትክክለኛው ነገር እፈልጋለሁ ነው ፍቅረኛ መያዝ እፈልጋለሁ፣ ይሄን ማድረግ እፈልጋለሁ፣ እንዲህ መሆን እፈልጋለሁ የሚለው ነገር ሲሆን፣ ፍላጎት ሲሆን ምንም እንትን የምትሉት ነገር የለም። ሳትፈልጉ ስትቀሩ ደግሞ የምትወስኑት ነገር ይሆናል ማለት ነው በፍላጎት ሲሆን የምታደርጓቸው ነገሮች በሙሉ ጤናማ ነው የሚሆኑት ቅድም እንዳልኳችሁ አለብኝ ብላችሁ ስታረጉ ላይክ እንዴት ነው አንዲት ሴት አሁን በዚህ እድሜ ማግባት አለብኝ ብላ ስትል በዛ እድሜዋ ላይ የመጡ ሰዎችን ይሄ ይሆነኛል ይሄ አይሆነኝም የሚል አይነት ምርጫ ውስጥ አይደለም የምትገባው አንድና አንድ የሚታያት ነገር በዚህ እድሜ ማግባት አለብኝ የሚለውን ነው ሰው ያ ሰው ምንም ሆነ ምናምን ግድ የላትም ማለት ነው ፎከሷ ትኩረቷ በሙሉ አለብኝ የሚለው ላይ ስለሆነ ማለት ነው እንዲት ሴት ደግሞ በተቃራኒው ማግባት እፈልጋለሁ ስትል ፍላጎቷ አላት። ከዛ በኋላ ብዙ ነገሮችን ታያለች። እንደዚህ አይነት ቪዲዮዎችም ቁጭ ብላ ልታይ ትችላለች። ማን ምን አለው? እንዴት ነው የሚጠቅመኝ? እንዴት ነው ከሱ ጋር መሆን የሚችለው? እንዴት ነው የምግባባው? ምን ምን ነገሮችን ማየት አለ? ብዙ ነገሮችን ታደርጋለች። አያቿ የፍላጎትና የግዳጅ ልዩነቱን። ሰው እንደዚህ አይነት ነገር ውስጥ አትግቡ፣ ስማርት ሆኑ። እንደዚህ ማድረግ አለብኝ እንደዚህ መሆን አለብኝ ብሎ ነገር የለም። በራሳችሁ ጊዜ በራሳችሁ ፍላጎት በማስተዋል በማስተዋል ደግሞ ይሄ ጓደኛ ስላረገው ቤተሰብ ፑሽ ስላረጋ ስላላችሁ ምናምን ሳይሆን በማስተዋልና የምታያቸውን ስሜቶችንም በማወቅ በመረዳት ፍቅር ወሳኝ ስለሆነ በዛ ልክ ተጓዙ እንጂ አለብኝ በሚል በግዴታ ውስጥ አትሆኑ። እነዚህ አራት ነገሮች ብልህ ሴት የሚያደርጉሽ ጥሩ የሆነ ስኬታማ የሆነ ፍቅር ግንኙነት ውስጥ እንድትገቢ የሚያደርጉሽ ናቸው። የዋህነት ጉዳት ነው የሚያተርፍልሽ። በየዋህነት የምታደርጊያቸው መሰሪያቸው ስህተቶች በጣም ዋጋ ያስከፍሉሻል። ይህን ስላችሁ ደግሞ ክፉ ሁኑ ሰዎችን ጉዱ ማለት አይደለም፣ ግን ስማርት መሆን አለብን ብልጥ መሆን አለብን ምክንያቱም ከሌሎች ሰዎች ስህተት ከሌሎች ሰዎች ከደረሰ ነገር እኛ መማርና ማስተካከል አለብን። ግዴታ እኔ ላይ መድረስ አለበት ማለት የለብንም። የዛሬው ቪዲዮ ይህንን ይመስል ነበር። እንደ ጠቀማችሁ አልጠራጠርም። እዚህ ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት ይጠቅማታል ብትሰሙ ለምትሏት ጓደኛችሁ፣ እህታችሁ፣ ወዳጅ ዘመዳችሁም ሼር አድርጉላት። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ የቆንጆ ቤተሰብ ካልተቀላቀላችሁ አሁኑኑ ሰብስክራይብ አድርጉ። ሁላችሁንም ውድድ አደረጋችኋለሁ። ቻው